ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። ይሄ መልእክቴ አብዛኛውን ሀይሚን እወዳለሁ ለምትሉ ለእናንተ ነው እና ሀይሚዬ፣ እናቃለን፣ አሁን ላይ ተጎድታለች፣ ተሰብራለች ነገር ግን ትናንትና ያለ ፕሮግራም መታ እንደዛ መልስ ልሰጥ የቻለው ረገጥ አድርጋ አዝኝባችኋለሁ፣ እንደዛ አይነት ነገር የተፈጠረው ምናምን ነገር ብዙ ነገሮችን አውርታን ሄደችው። ነገር ግን ይህንን መልስ እንድሰጥ ያደረጓት ሰዎች አሉ፣ ወታ ማለት ነው። በተደጋጋሚ ቤተሰብ እዛ ጋር እየተዘቀዘቀ ነው፣ እና ሁሉም ሰው ደግሞ አሁን ላይ ብሩኬ ላይ ተነስቶበታል። በእርግጥ በጥፋቱ ነው። ማንም ሰው ሊወቀስ እንትን ሊባል የሚችለው ግን ሌላም ነገር ሊፈጠር ይችላል። አሁን ሀይሚ ቅዱስን በመሀል ይዛ መታለች። ቅዱስን በመሀል ይዛ ስትመጣ ሁላችሁም ወዳችሁታል፣ እዛ ጋር ተቀብላችሁታል። በመሀል ቡርኬና ሀይሚ መታረቃቸው አይቀርም፣ ይታረቃሉ። ግን እሳ እዚች ጋ እሷን ሌላ ነገር ለመሳደብ ወይም የሆነ ነገር ለማድረግ እንዳትነሱ አደራ የፈልገው አይደለም። አስገድደዋትም ከብሩኬ ጋር እንድትታረቅ ሊያደርጉ ይችላሉ። ምክንያቱም ሀይሚ አሁንም ግልጥ ያልሆንላት ነገር አለ። ሁሉም ነገር ተጣርቶ ጥርት ብሎ ነው ወደ ብሩኬ መመለስ የምትፈልገው። ብዙ ያልጠራላት ነገር አለ። ያስታውቃል ፊቷ። ነገር ግን እባካችሁ እባካችሁ አሁንም ሀይሚ የምትሄድበት ደረጃ እየሄደችበት ያለው ደረጃ ነገሩን ለማጥራት እንጂ፣ እርግጠኛ ነኝ ከብሩኬ ለመራቅ ወይንም ከብሩኬ ለመሌት ፈልግ አይደለም። ነገር ግን እውነት እንዲሆንላት ትፈልጋለች። እውነቱን እውነቱን እውነቱን ማወቅ ትፈልጋለች። ከእሷ ጋራ አንዳንድ ጊዜ ምን መሰላችሁ፣ አሁን ብሩኬን እኔ አንደርስታንድ እንዳደረግኩትኝ የብሩኬ ልቡ ሙሉ ለሙሉ ማዘርጋ ነው። በእርግጥ ልክ ነው ልክ ነው ግን በጣም ስህተት የሰራው ነገር ምንድን ነው? ያለ ፕሮግራም፣ ያለ ወቅቱ ለሀይሚ አጓጉል ተስፋ መስጠቱ ዛሬ ላይ ሀይሚ ላይ ችግር ፈጥሮባታል። ገባችሁ? ለምን ወደሚባለው ነገር ስንሄድ አንደኛ በትክክል የራሷን ሕይወት እንዳትመሰርት ወደ ራሷ መስመር እንዳትገባ እንቅፋት ሆኖታል ያ ነገር። ሁለተኛ ነገር ደግሞ ተስፋ የሚባል ነገር አለ ተስፋ ደግሞ ለሰው ልጅ በጣም የሚጎደው ፓርት ነው እና ብዙ ጫና ያለባት ሰው ነች። አሁን ሀይሚ በትክክለኛው መንገድ እየተሰደበች ያለችው፣ ብሩኬን አታገኙም፣ አርፈች ተቀመጭ። አሁን እየሰደቧት ነው። አታገኙም እያሉ ቁጭ ብለው እየሰደቧት ነው። አስቡት እንግዲህ በፊት ብሩኬን እና ሃይሚ አንድ ይሆኑ ሲሉ የነበሩ ናቸው። ዛሬ ብሩኬን አታገኙም እያሉ እየሰደቧት ያሉት ስለዚህ ብዙ ነገሮች ሊፈጠሩ ይችላሉ። ይችል ብዙ ጫና አለባት ብሩኬ፣ ተሰደበ። የብሩኬ ቤተሰቦች በአንቺ ምክንያት ነው መልስ ስጪ ይሏታል። ብሩኬ ማዘር ተዘቀዘቁ። በአንቺ ምክንያት ነው ወተሽ ለኦዲየንስ መልስ ስጪ። ብዙ ጫና አለባት እናንተ ማታቁት ይችል ማለት ነው። በጣም ብዙ ጫና አለባት። ስለዚህ ምንም ይፈጠር ምንም የውሸትም ትታረቅ ከብሩኬ ጋር የእውነትም ትታረቅ እባካችሁ፣ እባካችሁ። በቅድሚያ ልነግራችሁ የምፈልገው ነገር ቢኖር ትናንትና የነበረው ልባችሁ ለሀይሚ ነገ ላይም እንዳይቀየር ነው ማለት የምፈልገው። ምክንያቱም ሀይሚን አንድም ሰው በስነስርዓት የተረዳስ ሰው የለም። የእሷን ስብራት፣ የእሷን መድከም፣ የእሷ ብዙ ዋጋ መክፈልን ማንም ሰው የተረዳ ሰው የለም። ስንችል ብሩኬ አሁን ትናንትና ሀይሚ በጣም እኔ በጣም እኔ የሚገርመኝ ነገር እኮ የሀይሚ በጣም በጣም በጣም ብዙ ነገር ተበድላ እንኳን ብዙ ነገር እንኳን ተብላ ብዙ ነገር የደረሰባት እሷ ነች። አረለ ሁሉን ነገር ያ ሁሉ ነገር ትታ በይቅርታ ሁሉ ነገር እንድታለፍ ሁሉ ነገር በይቅርታ አልፎ በሰላማዊ መንገድ እንድለያዩ ነው ያደረገችው። በሰላማዊ መንገድ እንድትለያይ ነው ያደረገችው ከብሩኬ ጋራ በሰላም በሰላም ያለ ጠብ ማለት ነው። አስቡት፣ ይሄንን የሚያደርግ ሰው አለ። ይሄ ሊሆን የቻለው ለምን ይመስላችኋል? በሰላም እንለያይ ለመጨረሻ ጊዜ በቃ እንለያይ ዝግች ጋር ምናምን ነገር ብላ እንደዛ ያችን የፈጠረችው ለምን ይመስላችኋል? የእሱን ኦዲንስ ና የእሷን ኦዲንስ ስነ ስርዓት ለማሳዝ ነው። ምክንያቱም እዛ ጋር በጠብ ቢለያዩ አሁንም ጠቡ አይበርድም፣ ይጋጋላል። እኔ እኮ የሚገርመኝ ነገር እኮ እኔ በጣም የሚገርመኝ ና የሚያናደኝ ነገር ምን ታውቃላችሁ? እንዲሁ ጌታ ምስክሬ፣ የብሩኬ እህቶች ናኝ ባይዎች ትንሽ አዋቂ ናቸው፣ ትልልቅ ሰዎች ናቸው። የሀይሚ ጩጬ ናቸው፣ ገና ልጅነቱ ዝጋ ነው። እነዛ ትልልቆቹ ትንንሾቹን እንኳን አይተው ማለፍ አይችሉም። ወርደው ከልጅ ጋር የሚሳደቡ ስድብ ገዝት ከፍተው አያችሁ። ብሩኬ ራሱ ታዘባችሁ። ሰላም አሁን ባለፈው እለታ ስትሳደብ ነበረ። ቆሻሻ ነገር ስትሳደብ ነበር። ገዝቷን ከፍታ ገዝት ላይ ተንጠልጥለው አስቡት ብሩኬ ትናንትና ምን አለ? ለሴት ናቸው እራሳችሁን አክብሩ፣ የማይሆን ቃላት ነው የምትናገሩት፣ የምትሰዳደቡት ስድብ ምናምን ነገር አለ። ያዳምጣቸዋል ማለት ነው፣ ፎሎ ስላደረጋቸው ቁጭ ብሎ ያዳምጣቸዋል። ያልኩትኝ እኔ አስቡት፣ ብሩኬ ይወደኛል፣ ብሩኬ አከብረኛል፣ ብሩኬ ፎሎ አድርጎኛል እንዳታስቢው። ወርደሽ ተተገኝሽ ማንም ሰው ቢሆን ያወርድሻል። እና የሚወድሽና የሚያከብርሽ ይወለደሽ እናት አባት ብቻ ነው። ከዛ ውጭ ላለው ሚዲያ ላይ ለሚያቀሽ ሰው ቅንጣት ያክል ክብር አይሰጥሽም። ስለዚህ ቅንጣት ያክል ውዴት አይኖረው። ስለዚህ እህታችሁን ሴት እህታችሁን ሀይሚን ባታስቀይሟት በጣም መልካም ነው። ባይነኝ ለሴት የዝን ያክል ጥላቻ አስፈላጊ አይደለም። ሀይሚና ብሩኬ ቢቀጥሉ ማለቴ ሀይሚና ብሩኬ ቢለያዩ ብሩኬ እናንተን አያገባም። ያገባም ብሩኬ ከእናንተ ጋር ቀጣይ ህይወት አይኖረውም። ቀጣይ ህይወት ቢኖረው ከዘይ ከላንዲ ጋር ወይንም ከሶስት ኮልታፊ ጋር ሊኖረው ይችላል። ብረን ነው የምናስበው እኛ። እናንተ ግን ምንም በማይጠቅማችሁ ነገር አንድ ሴት ልጅ ላይ የህዝኒ ዝን ያክል ዋጋ የሚያስከፍል ንግግር መናገር አስፈላጊ አይመስለኝም። ሀይሚ እንደተረዶቴም ብሩኬን ተወደዋለች። አለቀ። ነገር ግን ብሩኬ ደግሞ እንደሷ ካልሆነላት ከሱ ጋር ሆና መቁሰል እና ራሷን ዝቅ ማድረግ የለባትም ራሱን አዳምጦ የሚስተካከል ከሆነ ሊነግራት የፈለገውን ነገር በስነስርዓት የሚነግራት ከሆነ ከእሷ ጋር በስነስርዓት ቀጣይ ህይወትን የሚኖር ከሆነ እሷም ዝግጁ ነች ከእሱ ጋር ለመኖር። ማንም ሰው አይጠላም። ነገር ግን የድብብቆሽ ህይወት ይብቃን ነው ሀይሚ ጋር ያለው እውነታ፣ ኔ እንደተረዶት የድብብቆሽ ህይወት ይብቃን። እስከ መቼ ድረስ ነው እኔ እናንተ ተደባብቀን? ለምን በግልጥ አትቀርበኝም? በግልጥ ስቀርብህ ነው የሀይሚ ማለት ነው። ብሩኬ ጋር ደግሞ አላውቅም። ከፈለገው ጋር የመዝናናት ጊዜው ሊሆን ይችላል። ከፈለገው ጋር የጊዜ የማሳለፍ ጊዜው ሊሆን ይችላል። ያ ሊሆንም ይችላል ሀሳቡና ህልሙ ማለት ነው። ሶ ልጅቷን ላይ ግን ምንም ቢፈጠር እንዳትቀየሩባት ነው እያልኩ ያሉትኝ ከወዲሁ ማለት ነው። ተተቀየራችሁም ማጠቢያ ሰጥሻለሁ። አዳሜ ማንም አይፈራሽም። በሀይሚ ቀልድ አላውቅም መቼም ቢሆን ማለት ነው። የፈለገችውን ነገር ትሁን፣ የፈለገችው ቦታ ትሁን፣ ብቻ እሷ ደስተኛ ትሁን እንጂ እንደዚህ ተቀይሬ ሀይሜን እዘቀዝቃለሁ፣ ትዘቀዝቅ ያለሽ ቻናሌ ላይ ዘቅዝቄ ነው ቪዲዮ መሰራባችሁ። አስመሳይ አትሆኑ፣ ትክክለኛ እህት ሆኑ ከሆናችሁ ነው እያልኩ ያሉትኝ። ላይክ ሼር አድርጎ ሀሳብ አስተያየት ካለ በኮመንት አስቀምጡ።